ሰላም ተመልካቾች እንዴት ናችሁ? በዚህ ቪዲዮ ሁለት ነገሮችን በመደባለቅ ጤናችን ላይ አስገራሚ ለውጥን ማግኘት እንችላለን። አንደኛው ነጭ ሽንኩርት ነው። ነጭ ሽንኩርት በተለያዩ ንጥረ ነገሮች የበለጸገ ነው። የበሽታ መከላከል አቅምን በእጅጉ ይጨምራል። በነጭ ሽንኩርት ውስጥ ያለው ንጥረ ነገር እንግዲህ የደም ግፊትን ለመቀነስ ይረዳል። ነጭ ሽንኩርት ኮሌስትሮልን ለመቀነስም ይረዳል። ነጭ ሽንኩርት የአይምሮ ጤንነትን ይጠብቃል። የመርሳት ችግርን ይከላከላል። ባጭሩ ነጭ ሽንኩርት ረጅም እድሜን እንድንኖር ይረዳል። ይህም ማለት ከባባድ በሽታዎችን በመከላከል ማለት ነው። ሁለተኛው ሎሚ ነው። ሎሚ በጣም ብዙ የጤና ጥቅሞች አሉት። ከነሱም ውስጥ ለልብ ጤንነት፣ ለኩላሊት ጠጠር ለመከላከልና እንዲሁም ደግሞ ከተከሰተ ሰባብሮ በሽንት መልክ እንዲወገድ ያደርጋል። ሎሚ የደም ማነስን ይከላከላል። ለተለያዩ የካንሰር በሽታዎች የመጋለጥ እድልንም በእጅጉ ይቀንሳል ማለት ነው። እሺ ተመልካቾች እንግዲህ አንድ ሾርባ ማንኪያ የተፈጨ ነጭ ሽንኩርትና ግማሽ ሎሚን አድርጋችሁ በየቀኑ ብትወስዱ አስገራሚ ለውጥ በጤናችሁ ላይ ታገኛላችሁ ማለት ነው። በሰላጣ ላይም እንደሚመቻችሁ አድርጋችሁ መጠቀም ትችላላችሁ ማለት ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስላል። በቀጣይ በሌላ ርዕስ እንገናኛለን። በየቀኑ የጤናና ውበት ቪዲዮ እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ።